ሀገር ላይ ጥቃት ሲፈጸም ዝም ብሎ መልከት አይቻልም። ለሀገራችን ለዋላዊነት አስፈላጊውን ሁሉ እርምጃ እንወስዳለን ስትል ኢራን ተናግራለችም። የኢራን መንግስት መገናኛ ብዙኃን ኢራን በአሜሪካ ለተፈጸመባት ጥቃቶች ኃይልና ለድል የሚያበቃትን ምላሽ መስጠት መጀመሯን ዘግበዋል። በመንግስት የሚመራው ታዝሚን የዜና ማሰራጫ እንዳለው የኢራን አብዮታዊ ጥበቃ በኳተር እና በኢራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳይል ጥቃቶችን ከፍቷል። በሀገር ላይ ጥቃት ሲፈጸም ዝም ብሎ መልከት አይቻልም ብለዋል። አብዩት አይዘቡ ጨምሮም በጥቃቱ ኢራን ለዋይት ሀውስ እና ለአጋሮቿ ያስተላለፈችው ግልጽ መልእክት ነው ብለዋል። ኢራን በሉዓላዊነቷ በግዛት አንድነቷና በደህንነቷ ላይ የተፈጸመባትን ጥቃት በምንም አይነት ሁኔታ ዝም ብላ እንደማትመለከት ገልጻለችም። ኢራን የሚሳኤል ጥቃት የከፈተችበት የአሜሪካ ጦር ሰፈር ውድሄድ የሚባል ሲሆን ከዶሃ አቅራቢያ የሚገኝ ነው። ይህ የጦር ሰፈር ወደ 8000 የሚጠጉ የአሜሪካ ወታደሮች የተሰፈሩበት ነው። በመካከለኛው ምስራቅ የሚገኝ የአሜሪካ ሰራዊት ማዕከላዊ እዝ የአየር ክፍል ዋና ማዘዣም ነው። አቡናህላ በሚል መጠሪያ በሚታወቀው በዚህ ጦር ሰፈር ውስጥ የብሪታንያም ወታደሮች የተፈራረቁ ለአገልግሎት ይቆያሉ። ባህረ ሰላጤው አካባቢ ረጅሙ የአውሮፕላን መንደርደሪያ ሜዳ ያለው ይህ የጦር ሰፈር በአሁኑ ወቅት በአሜሪካ ኢራቅ ውስጥ ለምታካሂደው ወታደራዊ ተልእኮ ዋና ማዘዣና የአቅርቦት ማዕከልም ሆኖ ያገለግላል። ኳታር አሜሪካ የአልኡዴዳን ጦር ሰፈርን እንድትጠቀምበት የፈቀደችው ከ25 ዓመት በፊት ነበረም። ሁለቱ አገራት ስምምነት ተፈራርመው ጦር ሰፈሩ በአሜሪካ እጅ ከገባ በኋላ ኳታር በይፋ በግዛቷ ውስጥ የአሜሪካ ወታደሮች እንዲሰፍሩ እውቅና መስጠቷም የሚታወስ ነው። በኢራን እና እስራኤል መካከል ሲካሄድ የነበረው ጦርነት አሜሪካ በኢራቅ ቁልፍ የኒኩሌር ተቋማት ላይ የአየር ጥቃት መፈጸሟን ተከትሎ ወደ ከፍተኛ ወታደራዊ ፍጥጫ ተሸጋግሯል። ዛሬ ማለዳ ኢራን ለዚህ አሜሪካ እርምጃ ፈጣንና ጠንካራ የአጸፋ ምላሽ መስጠሷን በይፋ አስታውቃለችም። የኢራን እስላሚክ አብዮታዊ ጠባቂ ጓድ ባወጣው መግለጫ የድል ብስራት ኦፕሬሽን ትሩፕ ፕሮሚስ የሚል ስያሜ የተሰጠው የበቀል ዘመቻ መጀመሩን አረጋግጧል። ይህ ዘመቻ በቀጥታ የአሜሪካን ወታደራዊ ይዞታዎች ኢላማ ያደረገ ሲሆን፣ የመካከለኛው ምስራቅን ቀውስ ወደ አዲስና እጅግ አደገኛ ምዕራፍ የከተተ ክስተትም ሆኗል። የኢራን የአጸፋ ጥቃት ዋነኛ ኢላማ በኳታር የሚገኘውና በመካከለኛ ምስራቅ ትልቁ የአሜሪካ አየር ኃይል ማዕከል የሆነውን አልኡደይድ የአየር ጦር ሰፈር እንደሆነ የኢራኑ ታስሚን የዜና ወኪል በስፋት ዘግበዋል። አልኡደይድ ለአሜሪካ ማዕከላዊ ሴንትኮም እንደ ዋና መተላለፊያ መስመርና የማዘዣ ማዕከል ሆኖ የሚያገለግል እጅግ አስፈላጊና ስልታዊ ጠቀሜታ ያለው ወታደራዊ ይዞታ ነው። ኢራን ይህንን ከፍተኛ የደህንነት ጥቃት የሚደረግለትን ተቋም ኢላማ ማድረጓ የአጸፋ ምላሿ ምን ያህል የከረረ እና የአሜሪካን ወታደራዊ አቅም በቀጥታ ለመገዳደር ያለመ እንደሆነ በግልጽ ያሳያል። እዚህም በተጨማሪ በምዕራባዊ ኢራቅ የሚገኘውና በርካታ የአሜሪካ ወታደሮችን የያዘው አልአሳድ የአሜሪካ ጦር ሰፈርም በኢራን ሚሳኤሎች መደብደቡን ዋሽንግተን ፖስት የተባለው የአሜሪካ ጋዜጣ ዘግቧል። ኢራን በሱሪያ የሚገኘው የአሜሪካ ጦር ሰፈር ላይም በሞርታሪ ታገዘ ድብደባ ማካሄዷ የጥቃቱን ስፋትና የተቀናጀ መሆኑን ያመላክታል። ይህ የኢራን የበቀል እርምጃ የተወሰደው የአሜሪካ ፕሬዝዳንት የአሜሪካ ጦር ከእስራኤል ጋር በመተባበር የኢራንን ቁልፍ የኒኩሌር ተቋማት ማውደሙን ካወጁ ከሁለት ቀናት በኋላ ነው። ይህ ክስተት በርካታ የፖለቲካ ተንታኞችና የደህንነት ባለሙያዎች ሲያስጠነቅቁት የነበረው ቀጥተኛ የኢራንና የአሜሪካ ወታደራዊ ፍጥጫ እውን መሆኑን ያረጋግጣል። ከዚህ ቀደም በውክልና ሲካሄድ የነበረው ግጭት አሁን በቀጥታ በሁለቱ ሀገራት ወታደራዊ ኃይሎች መካከል ወደ መካሄድ ተሸጋግሯል። የአሜሪካ መከላከያ ዲፓርትመንት ፔንታጎን የኢራንን ጥቃት በይፋ አረጋግጠዋል። ስማቸውን እንዳይገለጽ የፈለጉ አንድ ከፍተኛ የአሜሪካ መከላከያ ባለሥልጣን ለጋዜጦች በሰጡት መግለጫ ኢራን በአልኡደይድ አየር ጦር ሰፈራው ላይ በርካታ ያጭር እና የመካከለኛ ርቀት ባለስቲክ ሚሳይሎችን መተኮሷን አረጋግጠዋል። ባለሥልጣኑ አክለውም ጥቃቱ መፈጸሙ የተረጋገጠ ሲሆን፣ በአሁኑ ሰዓት የደረሰውን የጉዳት መጠን ለመገምገም ዝርዝር ምርመራ እየተካሄደ መሆኑንም አስታውቀዋል። ይህ የፔንታጎን ማረጋገጫ የኢራን አብዮታዊ ጥበቃ ጓድ ቀደም ብሎ ያወጣውንና የደል ብስራት ዘመቻ መጀመሩን የሚገልጸውን መግለጫ የሚያጠናክርም ነው። የኢራን ሚሳይሎች በግዛቱ ላይ መውደቃቸውን ተከትሎ የኳታር መንግስት ፈጣንና ጠንካራ ምላሽም ሰጥተዋል። የኳታር የውጭ ጉዳይ ሚኒስቴር ባወጣው መግለጫ በግዛቱ ላይ የተፈጸመውን ማንኛውንም አይነት ጥቃት በዋላዊነት ላይ የተፈጸመ ግልጽ ጥቃት ተደርጎ እንደሚቆጠርም አስታውቁ የኢራንም ድርጊት አጥብቆ አውግዟል። እንኳን የኢራን ጥቃት ዋነኛ ኢላማ የአሜሪካ ጦር ሰፈር እንደሆነ ቢታወቅም ሚሳኤሎቹ የኳታርን የአየር ክልል አልፈው በግዛቷ ላይ መውደቃቸው በራሱ የኳታርን ሉዓላዊነት የሚጋፋና አለመረጋጋትን የሚፈጥር ተደርጎም ሊወሰድም ይችላል። ኳታር አክላም የአየር መከላከያ ስርዓቶቿ የኢራንን የሚሳኤል ጥቃት በተሳካ ሁኔታ እንዳመከኑትና ምንም አይነት የሕይወትም ሆነ የንብረት ጉዳት በአገሪቱ ላይ አለመድረሱን ገልጻለችም። ይሁን እንጂ የአሜሪካ ጦር ሰፈር በበኩሉ የጉዳት ግምገማ እያካሄደ ነው ማለቱ አንዳንድ ሚሳኤሎች መከላከያውን አልፈው ጉዳት አድርሰው ሊሆን ይችላል የሚል ግምት እንዲፈጠርም አድርጓል። ኳታርን ቁጣና ስጋት የተረዳቸው ኢራን ወዳጅነታቸውን ለማትረፍና ሁኔታውንም ለማረጋጋት የራሷን ጥረት አድርጋለችም። የኢራን የበላይ ብሔራዊ ጸጥታ ምክር ቤት ባወጣው ማግለጫ ሚሳኤል ጥቃቱ ኢላማ ያደረገው የአሜሪካን ጦር እንጂ የኳታርን ህዝብ እንዳልሆነና ጥቃቱ የተፈጸመውም ከኳታር መኖሪያ አካባቢዎች ርቆ በሚገኘው ወታደራዊ ተቋም ላይ መሆኑንም አስታውቀዋል። መግለጫው አክሎም ይህ እርምጃ ወዳጅና ወንድም በሆነችው ኳታርና ክቡር በሆነው ህዝቧ ላይ ምንም አይነት ስጋትን አይፈጥርም ያለው የኢራኑ መግለጫ የኢራን እስላማዊ ሪፐብሊክ ከኳታር ጋር ያላትን ሞቅ ያለና ታሪካዊ ግንኙነት ለመጠበቅና ለማስቀጠል ቁርጠኛ ናት ሲል ለማረጋገጥ ሞክሯል። ይህ የኢራን የማረጋጋት ጥረት ኳታር በቀጠናው የምታጫውተውን ሽምግልና ሚናና ከኢራን ጋር ያላትን ኢኮኖሚያዊ ትስስር ከግምቱ ሲያስገባ ሊሆንም ይችላል። ይሁን እንጂ የኢራን ማረጋጋት ጥረት በቀጠናው የተፈጠረውን ስጋት ሙሉ በሙሉ ሊያስወግዱ አይችልም። ጥቃቱን ተከትሎ ሌሎች የመካከለኛ ምስራቅ ሀገራት እና በቀጠናው የሚገኙ የውጭ ሀገራት ኤምባሲዎች ለዜጎቻቸው የደህንነት ማስጠንቀቂያዎችን አስተላልፈዋል። የኢራን የአጸፋ ጥቃትን ተከትሎ የዋይት ሐውስ ከፍተኛ ባለሥልጣን በሰጡት መግለጫ የአሜሪካ መከላከያ ሚኒስቴር ፔንታጎን ኢራን በአልኡዴይድ የአየር ጦር ሰፈር ላይ ያደረሰችውን ጥቃትና በቀጣይ ሊደርሰው የሚችሉ ተጨማሪ ስጋቶችን በከፍተኛ ትኩረትና በቅርበት እየተከታተለ መሆኑንም አስታውቋል። ምንም እንኳን ባለሥልጣኑ የአሜሪካ ቀጣይ የአጽፋ እርምጃን በተመለከተ ዝርዝር መረጃ ከመስጠት ቢቆጠቡም ይህ መግለጫ ዋሽንግተን የኢራንን ድርጊት በቸልታ እንደማትመለከተውና አስፈላጊውን ወታደራዊ ዝግጁነት እያደረገች መሆኑንም የሚያሳይ ነው። የአሜሪካ ቀጣይ ምላሽ ምን ሊሆን እንደሚችል በዓለም ዙሪያ በከፍተኛ ጉጉትና ስጋት እየተጠበቀ ሲሆን፣ የአሜሪካ ምላሽ የውጥረቱን መባባስ ወይም መርገብ ሊወስን የሚችል ወሳኝ ውሳኔ ነው። በቋታር የሚገኘው አልኡደይድ የአየር ጦር ሰፈር ውስጥ ወደ 10 ሺህ የሚጠጉ የአሜሪካ ወታደሮች እንደሚገኙ መረጃዎች ያመላክታሉ። የኢራን ሚሳኤል ጥቃትን ተከትሎ በጦር ሰፈር ውስጥ የነበሩ ሁሉም የአሜሪካ ወታደሮች ባሉበት እንዲጠለሉና የደህንነት ጥንቃቄ እንዲያደርጉ ጥብቅ ትዕዛዝ ተላልፎላቸውም ነበር። ይህ በጦር ሰፈር ውስጥ ከፍተኛ የውጥረት ድባብ የፈጠረ ሲሆን የአሜሪካ ወታደራዊ አዛዦችም ሊደርስ የሚችለውን ተጨማሪ ጥቃት ለመከላከልና ምላሽ ለመስጠት አስፈላጊውን ዝግጅት ሲያደርጉ እንደነበረም ተነግሯል። ይህ የኢራን ቀጥተኛ ጥቃት እዚህ ቀደም በበርካታ የፖለቲካ ተንታኞችና የደህንነት ባለሙያዎች ሲያስጠነቅቁት የነበረው የኢራንና የአሜሪካ ወታደራዊ ፍጥጫ እውን መሆኑን አረጋግጧል። ባለሙያዎች እንደሚሉት አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችው ጥቃት የኢራንን የኒውክሌር አቅም ለማዳከም የታለመ ቢሆንም በተመሳሳይ ጊዜ የኢራንን የአጸፋ ምላሽ ሊቀሰቅስ እንደሚችል ሲገመትም ነበር። የሁለቱም ሀገራት መሪዎች የሚሰጣቸው ጠንካራ መግለጫዎችና ዛቻዎችም የውጥረቱ መባባስ የራሳቸውን አስተዋጽኦ አድርገዋል። በተለይም የኢራኑ መንፈሳዊ መሪ ጦርነቱ አሁን ገና ጀመረ ማለታቸውንና የአሜሪካ ፕሬዝዳንትም የኢራን ቀጣይ እርምጃ እጅግ የከፋ ሊሆን እንደሚችል ማስጠንቅቃቸው የሁኔታውን አሳሳቢነትና ወደፊት ሊኖር የሚችለውን የኃይል እርምጃ ስፋትን የሚያመላክትም ነበር። የውጥረቱ አሳሳቢነት ከሚያሳዩ መግለጫዎች መካከል የእስራኤል የመከላከያ ሚኒስቴር የሰጡት ጠንካራና ቀጥተኛ ማስጠንቀቂያ ይገኝበታል። ሚስተር ካትዝ የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ መጨረሻቸው እንደ ቀድሞ የኢራቅ መሪ ሳዳም ሁሴን እንደሚሆን በይፋ መናገራቸውን የተለያዩ ሚዲያዎች ዘግበዋል። ይህ አይነቱ በቀጥታ የሀገር መሪን ኢላማ ያደረገና ከባድ አንድምታ ያለው ማስጠንቀቂያ የእስራኤል ቁርጠኝነትና ለሁኔታውን የከፋ ደረጃ የሚያመላክት ተደርጎ ሊወሰድም ይችላል። እንዲህ ያሉ መግለጫዎች የዲፕሎማሲያዊ መፍትሄዎችን የማፈላለግ ሂደቱን ከማራቃቸውን ባሻገር በሁለቱ ሀገራትና ደጋፊዎች መካከል ያለውን የጥላቻ ስሜት የበለጠ ሊያጋግሉ ይችላሉ። የአሜሪካ በኢራን ላይ የወሰደችው ወታደራዊ እርምጃ በተለይ በላቲን አሜሪካ ሀገራት ዘንድ ከፍተኛ ውግዘትን አስከትሏል። በኢራኑ የኒውክሌር ተቋማት ላይ የደረሰውን ጥቃት ተከትሎ በአካባቢው የራዲዮ አክቲቭ ጨረር ሊሰራጭ ይችላል የሚል ከፍተኛ ስጋት ተፈጥሮም ነበረም። ሆኖም የሳውዲ አረቢያ የኒውክሌር ተቆጣጣሪ ባለሥልጣን ባወጣው መግለጫ ሳውዲ አረቢያም ሆነ በሌሎች የባሕረ ሰላጤው አገሮች አካባቢ ምንም አይነት የራዲዮ አክቲቭ ድኳን እንዳልተገኘም አስታውቋል። ይህም መግለጫ በአካባቢው ሕዝብ ዘንድ የነበረውን ስጋት በተወሰነ መልኩ ሊያረግብ ቢችልም የኒኩሌር ተቋማት በሚገኙበት አካባቢ የሚፈጸሙ ጥቃቶች የአካባቢና የጤና ቀውስ አሳሳቢነት ግንዛቤ ውስጥ ማስገባት አስፈላጊ መሆኑንም ያመላክታል። አጠቃላይ አሜሪካ በኢራን የኒኩሌር ተቋማት ላይ የፈጸመችው ጥቃትና ይህንን ተከትሎ የመጣው የኢራን አጸፋዊ ምላሽ መካከለኛው ምስራቅን ቀውስ ወደ አዲስና እጅግ አደገኛ ምዕራፍ አቸጋግሮቷል የዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅትና የዓለም መንግስታት ይህንን ውጥረት ለማብረድ የዲፕሎማሲያዊ መፍትሄ እንዲያገኝ ከፍተኛ ጥረት ማድረግ ይጠበቅባቸዋል። የኒውክሌር ስጋቱ የሲቪሎችን ደህንነትና የቀጠናውን የወደፊት እጣፈንታ አሳሳቢ በሆነበት በዚህ ወቅት የጦርነት ነጋሪቱን በማርገብ ሰላማዊ መፍትሄ መፈለግ ከምንጊዜውም በላይ አስፈላጊ ሆኗል። ይህ ካልሆነ ግን የመካከለኛው ምስራቅ ወደ ከፋና ሰፊ የጦርነት ማጡ ውስጥ ሊገባም ይችላል።